ምናለሽ ተራ ውስጥ ጉዝ ሰው እያስተናገርኩ ነው ያለሁት። በምናለሽ ተራ ውስጥ ከክፍለ ሀገር አብዛኛውን እኔን እያየ ቲክቶክ ላይ እያየ ይመጣል። ምንም ነገር ቢጠፋ በሰንዴ ማርኬት ምናለሽ ተራ ውስጥ የጠፉት ይገኛሉ። ምናለሽ ተራ ከዚህ በፊትም በሚዲያ እንደምትሰማው ምናለሽ ተራ ማለት ከበፊት እናቶች፣ አባቶች ሳሙና አምተው ምን አምተው ምናለሽ ምናለህ የሚባልበት ነው። ግን ምናለሽ ተራ ለየት የሚያደርገውና ግሬስ የሚሰጠው ነገር ዋነኛው ነገር ምንድነው? በጭንቅላት አሰበህ ማታ አቋቋዎች ይገኛሉ። ምክንያቱም በተለያዩ አቅጣጫ ነው እቃዎች የሚመጡት ማለት ነው። ከጨረታ ይመጣል፣ ወንዝ ላይ ወድቆም ይመጣል፣ ከቁራል ይመጣል፣ በተለያየ አጋጣሚዎች ይመጣሉ። መነሻው ከሌላ ቦታ ቢሆን ግን መድረሻው መርካቶ ከመርካቶች ነው። ውጭ ሀገር የጠፉት እቃ እዚህ መርካቶ ላይ ታገኛል። የትም ቦታ ፈለገ ፈለገ ያጣው እቃ ትዕግስት አለ። መርካቶ ላይ ማታገኘው ነገር የለም። አሁን ኬንያ ላይ እንደዚህ ሰንዴ ማርኬት የሚባለው ነው። ኬንያ በእምናም የተለያየ ግን መርካቶ ላይ የተሚያደረገው ምንድን ነው? በየአቀመህ ገዝተት ሄዳለህ። ለምሳሌ ወጣት ሆነ ጆ ጪ ብቶ ደስ የሚሸጥበት ቦታ አለ። ወረድ ብትል ፌርሙዝ ይሸጥ ስቶቭ የሚሸጥበት አሁን ፍለፊት ወጣ ደሞ ስቶቭ ይሸጥ። እኔ ጋር ብትመጣ የተለያዩ እቃዎችን ሳታገኝ አትሄድ፣ መርካቶ ላይ ማለት እና ከመርካቶ ልዩ በጣም የሚያደርገው ነገር ምንድነው? አብዛኛው ሰው ሲመጣ ተደስቶበት ነው የሚሄደው። ምክንያቱም ቫሊዩም የወረደ ነው ገንዘቡ ማለት ስትገዛው ለሚያስደነግጠን ገብቷል። እና በዚህ ሁኔታ ውስጥ መርካቶ ነው አማራጭ የሚያረጋት። ምንድን ነው ለደሃው፣ የሚፈልገውን ነገር በሚችለው አቅም ገሶባት የሚሄድበት ቦታ ነው። ሰንዴ ማርኬት እስከ መንግስት ድረስ የሚያውቀው ቦታ ነው። አባቶቻችን ናቸው የጀመሩት በማንኪያ ማለት ነው። ማንኪያዎች ምናምን ሳሙናዎች እየተዘረጉ ማለት ነው። ይህን ይመስላል። እኔ ሰፈር የተወለድኩበት ሰፈር ነው። ወደ ስራ የገባው አንድ ጓደኛ አለኝ እሱ ነው እሱ ነው ስራው ከእሱ ጋር ነው የምሰራው አሁን እሱን ተጠግቼ የምሰራው በቃ እንደዚህ አምኖ ትቶልኝ ይውጣል። እኔ ሰርቼ በአማና ሰጠዋለሁ። ለልጁ ጓደኛዬ ነው አብሮ አደጌ ነው። አዎ ፌሰል በእርግጥ ያው ሁሉም ሰው አስቸጋሪ ባህሪ ይኖረዋል። ወጣትነት ማለት በወጣትነት ማለት ነው። ያው ፌሰል ብዙም ለስራ ኢንተረስት የሌለው ሰው ነበር። ግን አብሮ አደጌ ነው አውቋለሁ። ገብቷል። ፊሊንጉን ስለማውቀው ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። በሚዲያው ላይ ብትገባ አሁን ቲክቶክ ላይ ፌሰል ብዙ ቪዋለሁ። በሚዲያ ላይ ብትገባ እነዚህ ነገሮችን ብትጀመር እነዚህ ነገሮችን ቢሆኑ እያልኩ ፈይሰልም በጣም በጣም ከብዙ ጊዜዎች በላይ ነው ለእሱ መስዋዕትን የከፈልኩት ማለት ነው። ምክንያቱም አንድ ጓደኛ ወደ ስራው ሲገባ ይሻላል ዱሪነት ስታይል ተጫውቶ ከምታየው ይልቅ ብትሞክር እሱ ላይ ብትሰራ የተሻለው ታገኛለህ። ዛሬ እንደምታየው ነው። ፈይሰልም ማት እና ፈይሰል በትንሽ ጊዜ ውስጥ እቃዎችን እያወቀ ንግግሮችን ቲክቶክ ላይ እየሰራ ዛሬ ያው እንደምታየው በዚህ ስራ አንድ ሁለት ዓመት የሆነኛል። ከዛ በፊት እንደዚህ ዲዛ ነበር፣ በመርካቶ የመሸከም ምናምን ነበር። ሰሬ ሰፈሬ መሆን ያው ስራት ነቅም ትሰራለህ። ያን ያን እያልኩ አጠገብ ጋር ተጠግቺ ነው። አሁን ከእሱ ጋር የምትሰራው ተቸግሬ መጣሁ፣ የድሮ ዕቃ ምናምን ብሎ ይመጣል። የድሮ እቃ ምሳሌ እንደዚህ ትሪዎች ይፈልጋል። የድሮ ዕቃዎች ላንቲካ ነገር ይፈልጋል። አያገኝም የትም ቦታ። ግዴታ ወደኛ መምጣት አለበት። ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ ገብቶ ማየት አለበት ግዴታ እኛን ያገኘናል። እኛ እናስተናግደዋለን። ጊዜ ለቀ ሶስት ቀን ጊዜ እንሰጠዋለን፣ እናቀርብለታል። እዚህ መጣሁ ብዙ ጊዜ የሌሉ እቃዎች የድሮ እቃዎች ያገለገሉ የሚሆኑ አዲስ እቃዎች እዚ በብዛት ስለሚገኙ ከሌላው ቦታም እንደው ቅናሽም ስለሚኖረው ይህም ቦታ መርጠዋል። በአብዛኛው ያው የሰሩ እቃዎች ናቸው እዚ የሰሩ እቃዎች ነው የሚገኙት። ግን ስፔሻሊ እኔ የምመጣው ግን መለዋወጫዎች ነው ከቦርድ ላይ አይሲዎች የተለያዩ ቦርዶች ገበያ ላይ ማይገኙ ለዛ ለዛ ለፈጠራ ስራ የሚሆኑ እቃዎች ምናምን እዚህ ቦታ ላይ ይገኛል። በዛ ምክንያት ነው። አሁን አዳዲስ ቀ እንደምታያቸው እንደዚህ እዚ ጋ ያሉት እቃዎች ናቸው። ድሮ እቃዎች እንደምታያቸው በዛው እኩል ናቸው። አሉ እዛች ጋማሉ በቦታ እንደዚህ ድሮች ምናምን እቃ አቀርባለሁ። ማንኛውም እቃ የድሮ እቃ ከተባልኩ አቀርባለሁ። በአዳዲስ ነገር ከተባልኩ ግን እንደዚህ አዳዲስ ነገር ነው የማቀርበው። አዳዲስ ነገር ሰው ስለያዘዘኝ ከክፍል ሀገር ነው የሚያዘዘኝ። ይህም ፒያኖ አምጥቼላችኋለሁ። ፒያኖ ሲሉ እሱን ብቻ ማሸገር ነው። ሌላ አሁን እንደዚህም ደ የጊዜው ነገር ነው የጊዜው ነገር ነው። አይተዋል። አሁን ና አምጣት ሁ ድሮ ዕቃ ነው። ይህ የድሮ ዕቃ ነው። አሁኑ ህዝብ አዳዲስ እናቀርባለን። ለድሮ የድሮ ነገር እናቀርባለን። እንደ ህዝቡ ነው። ከኃይለ ስላሴ እቆችን እንጀምራለን። የኃይለስላሴ ፍራንኩን ብትለኝ፣ ብርሊዮን ብትለኝ፣ እጅተውን ብትለኝ ማንኛውም በ የጠየኩትን ነገር ብቻ ማቅረብ ብቻ ነው። ከእኔ ሰው ኧረ አንተ በርታ ጎበዝ ነህ። እንደዚህ ነው የምንፈልገው እኛ ፈለገን ፈልገን እኮ አተናልኝ። እኛ እቃ የምናገኘው እንደዚህ አሮጌ ቆራል ይዙ በሚመጣው ቆራ ይዙ ሲመጣ እቃ እንደዚህ እናገኛለን። አንተ ሞኜ ነህ እንደ ስልክ ይዘህ ለምን እንደዚህ እየቀረጽኩት አትለቅም አለኝ እሱ ጓደኛዬ ዋዚሬ ይባላል ኧረ እኔ መልቀቅ አልችልም የጊዜው ነገር ምናምን አልኩት እኔ አሳየሀለሁ ብቻ አንተ ክፈት አለኝ ከፈተና አካውንት ሰጠኝ። ከዛ እንደዚህ እቃዎችን እየቀረስኩ እንደዚህ ለቃሉ ሰኒ ማርኬት መተና በአዳዲሶች ነገር መትሻሉ አዳዲስ ለአንቲካ እቃ ለጠየቃችሁኝ እቃ በላንቲካ እቃ አለኝ፣ የተሟላ እቃ አለኝ። ማንኛውም እቃ ስጠይቁኝ በላንቲካ የጠየቃችሁኝ እቃ እንዳለ አቅርቤያለሁ። ይኸው እንደምታዩት ፊት ለፊት ነው። እንዳለ የምትጠይቁኝ እቃ ለአንቲካ ለጠየቃችሁኝ ለአንቲካዎች የድሮ ስልኮች እንዳለ ካሜራዎች እንዳለ ነገሮች አሉ። አብዛኛው ሰው ሰንደይ ማርኬት የት እንደሆነ ምን እንደሆነ አያውቁም። ገብቷል። ሰንደይ ማርኬት ማለት በውድ ቀን ብቻ ነው። እሺ፣ አስፋልት ውድ ቀን ነፃ ናት። ምንም አይነት መኪና አይገባም፣ ምንም አይነት መኪና አይወጣም ማለት ነው። ይህንን አካባቢ ሰዎች እንዲያቁት እንደዚህ አይነት ነገር አንስቶ እንዲፖስት ሀሳቡ ይመጣል። ለምንድን ነው? አንደኛ ነገር ፈይሰል በእንደዚህ በሚዲያ ውስጥ ብዙ ምንትን የለውም፣ ኢንተረስት የለውም። ሲያየው ግን ያንን ነገር እያነሳ ሲፖስተው ቪዩ ሲበዛለት ብዙ ሰዎች ሼር ማድረግ ሲጀምሩ ጥሩ እየሆነ መጣ ማለት ነው። ገብቷል። አሁን ቀልድ አይደለም የሱ ቪው ማለት ነው። በትንሽ ጊዜ ነው እና ይህንን ነገር እየሰራ አብዴት እያደረገ እያረገ እያረገ ሲሄድ ወደ ስራውን ፍላጎቱ መጣ። ሚዲያው ላይም እንደምታየው እንደውም እሱን በቲክታክ ላይ አየዋለሁ። ብዙ ጊዜ ፎሎም ስለማደረገው ቪዲዮዎች ስለሚለቅ እሱን አየዋለሁ። በቃ እዚህ እመጣለሁ፣ ገቢያውን ያው እየቃኘው፣ አንዳንድ የምፈልጋቸው ነገሮች ካሉ እገዛለሁ። ደንበኛ እያፈራ መጣ። ደንበኛ እያፈራ መጣ ማለት ነው፣ ቲክቶክ ላይ ከዛ አንዱ ኢንስታግራም አለ። በኢንስታግራም ዩቲዩብ ማለት የዩቲዩብ በሁሉም ሳቀርብ ሰው መምጣት ጀመረ። ለሰው ጥሩ ዕቃ ትሰጠዋለህ። በጥሩ ሁኔታ የምንሸጠው አንድ ዕቃ ሸጠ ዕቃ ሸጠ ይሰራል ብዬ የምሸጠው ይሰራል ማለት ነው። እዛ ሄዶ ቤት ሄዶ ልጅ ያመሰግናሉ ጥሩ ዕቃ ላክልኝ፣ ጥሩ ዕቃ ሰጣይን ተብዬ እስካሁን ወቀሳም አልደረሰብንም። ስለዚህ ብራንድ ብራንድ ዕቃ የሚያመጣልኝ ባይ ዘዊ ምንም ዕቃ ተቸግሬ አላውቅም። ማሽን ከማሽን በድሪል ነው የምንታወቀው መጀመሪያ ድሪሎች እንሸጣለን። አሁን በድሪሎች ምናም በብዛት የምታወቀው ማንኛውም በተለያየ ቴክኒክ ስራዎች ሜካኒካል ሆን ኤሌክትሪካል የሚሆን ማንኛውም እቃዎች እዚህ ስለሚገኝ በቀላሉ ለጥገና የሚሆኑ እቃዎች ማግኘት ስለሚቻል እዚህ ቶሎ ቶሎ ነው። ክፍለ ሀገር ሆኖ የሚደውሉ ነው አብዛኛው። ቅድም እንደነገርኩ መቀሌ አሉ፣ ድሬዶ አሉ፣ ባህር ዳር አሉ፣ አዋሳ አሉ። የወርቅ ማሽኖች ያዙኛል ይደውልናል እኛም አያየውም እኮ እንደዚህ እንዳየው ይላክለታል። በቃ የአንበሳ ትሪ አልነበረ? የአንበሳ ትሪ በጣም ሽጫዋለ። እንደዚህ ዝም ብዬ የተቀመጠ ነው መቶ ደውሎ በቲክቶካ ቼክ እሺ ብዬ ሰጠሁት። ዋጋ እንደ ቀልድ እስኪ አንድ ሀምሳ ሺህ ብር አንድ ሀምሳ ሺህ ብር ሰከንድ አልሞሉ አረሱ ይባክ እያሾፈብኝ ነው እንዲ ይላቸዋል አረሰጠው ሰጠው በቃ ጥሩ ነው እሺ አገርን አስተዋውቃትሽ ጎበዝ ያድጋል ያድጋል ያድጋል አንሜ አንዳንድ ይደውልልኛል በጣም በጣም ምርጥ ሰውም ነው ነው ደሞ እቃዎች አሉት በጣም ምርጥ ምርጥ እቃዎች በዛ ምክንያት ይሄው አሁንም ሞት ያሁን ኢንቨርተር ነው 12 ቮልት ባትሪ ተቀብሎ 220 ቮልት አውት ያደርጋል እንደ ጄኔሬተር ያገለግላል ማለት አይሰራም ብሎኛል። ግን ያው ይጠገናል። እንደዚህ አይነት ጥቅሞች አሉ። ባይሰራ እንኳን ለመለዋወጫ ይጠቅማሉ። ውስጥ ያሉት እቃዎች እዚህ ውስጥ ያሉት ሞስፌቶች፣ የተለያዩ ትራንዚስተሮች በስራ ላይ ይውላሉ። በዛ ነው እዚህ ምመት ዋጋ በጣም ያው እንደ ሁኔታው እንደ ሻጩን ነው አይደል? እቃውን ካወቀው ያስወደድብሃል። ካላወቀው ብሎ ይሰጣል። በቃ ምን አለሽ ሳይሆን ሁሉ አለሽ። በጣም ብዙ ነገሮች አሉ። ስለዚህ እንዲሁ ለማየት እራሱ ባገዛም ለማየት እራሱ ይመጣል። አንዳንዴ እንደዚ አይነት ነገሮች ኢንተረስት ስለሚኖሩ ለመውዩ ይመጣሉ። ደስ ይለኛል። እንደዚ አይነት ነገሮች አስተዳደጊ የዳ ልጅ ቤተሰቦች ለ የዳ ልጅ ማንም የለኝም፣ ብቻዬን አላገባሁም ከአንድ እናቴ ጋር ነው ያለሁት። ከእናቴ ውጪ እሱን ነው የምለው፣ እንደ አባትም እንደ እናትም እንደወንድም። ለእኔም ብቻ ሲሆን ለህዝቡ ለሁሉም አረራቤም ብለህ ስትሄድ ላጣርግት ነው የሚሰጥ ማን በአሁን ሰዓት አውጥቶ የሚሰጥ የለም። እሱን ላጣርግት ነው ይሰጥሃል። አንተ ስለአወቅሁ ብቻ ወይ ጓደኛዬ ስለሆንክ ብቻ ምን ተወው ነገር አለ ፋሚሊነት አለ፣ የተያያዘ ነው። መርካቶ ላይ ብዙ ነገር ያስተሳሰራል፣ ችግር ያስተሳሰራል፣ ማግኘት መለወጥ ያስተሳሰራል፣ ማጣት ያስተሳሰራል፣ አብሮነት ያስተሳሰራል። ብዙ አይነት ነው ይሄ ብዬ ልነግር አልችልም። እሱ ስደት ስለሄደ እስር ቤት ስለሆነ እኔ የምትወው ጉዳይ አይደለም። ገብቷል። እሱ ስደት ላይ ቢሆን እዚህ ጋር አፖርሽም፣ አሁን መግፋት የምችለውን ነገር ባቅሜ ማድረግ የምችለውን ነገር አድርጋለሁ። ባልችል እንኳን የምትሰበስበው ነገር አለ፣ ባህል የሆነ ነገር አለ። መርካቶ ላይ ምንድነው የምትሰበስበው? ብር እናምጣ ወንድም፣ ጓደኛ እያልክ የምትሰበስበው ነገር አለ። አሁን እዚህ ጋር እኔ ብቸገር ወይ እሱ ብቸገር እዚህ ጋር ያለው የሚዘረጋው ሁሉ እንተዋወቃል ይሰጣል። በእንደዚህ አይነት ነው ገብቷል። ጓደኝነትን የምገልጸው መርካቶ ላይ ይሄ ነው ብዬ። ጓደኛዬ ነው ስላለው ስለሌለኝ የምንባባለው ነገር የለም። ሁለተኛ ነገር ደግሞ የመርካቶ ለየትም ያደረገው ባህል አለ። ገብቷል። እኔ ማየህ በስራ አለም ላይ አንተ ስላላወቅክ ወይንም ስላልተማርክ ምናምን አይደለም። እኔ ጋር ትመጣለህ ስራ ካለብህ በምችለው ፊሊንግ አንስተ ይሄን እቃ አስር አስር ብር ማለት ይችላል። አትወቀው በቃ አስር ብር ብቻ ማለት እና ይሄ ያስተሳስረዋል። መርካቶ ላይ በጣም ለየት ያለ ብዙ ባህሮች አሉ ብጠልቅበት፣ የማትወጣበት የመኪና አደጋ እዛው ተገለባበጠብኝ። መርካቱ ላይ ጓደኝነት ብቻ አይደለም የምትለው ፋሚሊነት አለ። ሀገሬ መቀየር ፈለግ ስደት የሚሄድ የውጭ ሀገር ችግር ማየት አንፈልግም። ችግር ቦታ ውስጥ በጣም ተሰቃይቻለሁ። ሂጄ ወደ ጅቡቲ መስመር ሂጄ ብዙ ጓደኞቼን አጥቼ የተመለስኩበት ሰዓት ለውጡ ጥሩ ነው። አሁን ለውጡን ጥሩ ነው የምልህ ምንድን ነው? አንድ ራሱን ተቋቁሟል፣ ራሱን ችሏል ማለት ነው። ራሱን መቻል ማለት ዛሬ ፈይሰል ብዙ ጥያቄዎች ይጠየቃሉ። በምን በቲክቶክ ማለት ነው። እንደዚህ አይነት ቃል እንደዚህ ራሱን ቻለ ማለት ነው። እቃውን ማቅረብ ይችላል። እኔን ለቆኝ ማለት ነው። እኔ አላስፈልገውም ማለት ነው። አድጓል ማለት ነው። ትናንት ከማቀው የተሻለ ህይወት ውስጥ በመሆን ይላል። በጣም ደስተኛ ነኝ ምክንያቱም ትናንትና የነበረው ባድ ላይፍ ውስጥ፣ ዛሬ ደግሞ የነበረው የስራ ህይወት ውስጥ ኮምፔር ሳደርገው የስራ ህይወቱ በጣም ሄደዋል ማለት ነው። አንደኛ በስልክ መስራት ይችላል። ዛሬ ቲክቶክ ላይ ይታወቃል ፈይሰል። አቅርቦት ነው። እቃ እንደዚህ አለ ብሎ ማቅረብ ነው ፈይሰል ገብቷል ዛሬ በራሱ አቅጣጫ ውስጥ ገብቶ ስራ መፍጠርም ይችላል ማለት ነው። ምን አዲስ እቃ ምቶ መሸጥ ይችላል ፈይሰል ማለት ነው። አሮጌ ከኔ ጋር እንኳን ባያገኝ አዲስ እቃ ምቶ የመስራት ራሱን የመለወጥ ወይንም አዲስ እቃዎችን አምቶ የማከፋፈል አድቫንቴጅ አግኝቷል ማለት ነው። በምን በሚዲያው ማለት ነው። ማስተር መፈልጎ በቃ ለወጣቱም ለእኛም እንደዚህ ካለው ነገር ምናምን እያየን በቲክቶክ ላይ ምናምን ትችቱንም ትቶ እንትኑን ቢያበረታታን ለእኛ ቢያበረታታን ጥሩ ነው።